ሰላም እንዴት ናችሁ? የዩትዩብ ቻናሌ ተከታታዮች ዛሬ የምንመለከተው ከአሜሪካ ዶላር አንጻር ሲታይ ጠንካራ ወይም ውድ ገንዘብ ያላቸውን አምስት የአፍሪካ ሀገራት በደረጃ እንመለከታለን። በአምስተኛ ደረጃነት የምናገኛት ሀገር ሲሸልስ ስትሆን የመገበያያ ገንዘባቸው ስም ሩፒ ይባላል። አስራ አራት ነጥብ አርባ አንድ የሲሸልስ ሩፒ ከአንድ የአሜሪካ ዶላር ጋር እኩል ነው። በአራተኛ ደረጃነት የምናገኛት ሀገር ቦትስዋና ስትሆን የመገበያ ገንዘባቸው ስም ፑላ ይባላል። 13.73 የቦትስዋና ፑላ ከአንድ የአሜሪካ ዶላር ጋራ እኩል ነው። በሶስተኛ ደረጃነት የምናገኛት ሀገር ሞሮኮ ስትሆን የመገበያ ገንዘባቸው ስም ድርሃም ይባላል። 9.89 የሞሮኮ ድርሃም ከአንድ የአሜሪካ ዶላር ጋራ እኩል ነው። በሁለተኛ ደረጃነት የምናገኛት ሀገር ሊቢያ ስትሆን የመገበያ ገንዘባቸው ስም ዲናሪ ይባላል። አራት ነጥብ 86 የሊቢያ ዲናር ከአንድ የአሜሪካ ዶላር ጋር እኩል ነው። በአንደኛ ደረጃነት የምናገኛት በአፍሪካ የገንዘብ ምንዛሪያቸው ጠንካራ ወይም በጣም የተሻለ የሆነችው ቱኒዚያ ነው። የቱኒዚያ የመገበያያ ገንዘባቸው ስም ዲናር ይባላል። ሶስት ነጥብ 14 የቱኒዚያ ዲናር ከአንድ የአሜሪካ ዶላር ጋር እኩል ነው። የዛሬ ቪዲዮ ይሄንን ይመስላል። ላይክ እና ሰብስክራይብ በማድረጋችሁን አትርሱ።